ጊዜ ላይ እንገኛለን። እኛም በስፋት የዞር ጉዳዮችን ነው ወደ እናንተ ለማድረስ እየወደር ነው። በቅድሚያ ሳዲያ ሊድስ ዩናይትድ እንመልከት። ሊድስ ስመ ገናና የሚባል ክለብ ነው በእንግሊዝ እግር ኳስና እናም ወደ ቻምፒዮንሺፕ እየወረደ የተመለሰባቸው ዓመታቶች አሉ። ዳግም አሁን ወደ እንግሊዝ ፕሪሚየር ሊግ ተመልሶ የመጫወትን እድል አግኝቷል። እናም በቀጣዩ የውድድር አመት በእንግሊዝ ፕሪሚየር ሊግ ጥሩ ነገር ለማስመልከት የግድ ዝውሮቹ መፈጸም አለበት። ታዲያም ያንን እያደረገ ነው የሚገኘው ቤልጅማዊን ተከላካይ ቦርናውቭን ከቮልስቡርግ ማስፈረሙ ይፋ ተደርገዋል። ሊድስ ዩናይትድ 5.1 ሚሊዮን ፓውንድ ወጪ አድርገው በአራት ዓመት ኮንትራት ይህንን የተከላካይ ስራ ተጫዋች ማስፈረማቸውን ይፋ የተደረገው ሊድስ ዩናይትዶች ከዚህ በተጨማሪ እንግዲህ አስቀድመው ሉካስ ንሜቻን እንደዚሁ ከቮልስቡርግ በተመሳሳይ ማስፈረማቸው የሚታወቅ ነው። ከዚህ በተጨማሪ እንግዲህ እጃካ ቢዮሉንም እንደዚሁ ከኡድን ይዜ ይህም ተከላካይ ስፍራ ተጫዋች ነው። እርሱንም ማስፈረማቸው ይታወቃል። እናም በቀጣይ ሊድስ ዩናይትዶች በዳንኤል ፍራንክ በዳንኤል ፋርክ እየተመሩ ወደ በፕሪሚየር ሊጉ ምን ያስመለክታሉ የሚለው ትልቁ ጉዳይ ይመስለኛል። ምናልባት ጁኒየር ፊርፖ ጋር ይለያያሉ። እርሱም ወደ ሪያል ቤትስ እንደሚያመራ ነው አሁን ላይ የሚጠበቀው። እናም በጸና ብቃት በቀጣዩ ውድድር ዓመት ለመዝለቅ ከወዲሁ ዝውውሮቹን እየፈጸሙ ከሚገኙ ክለቦች መካከል ሊድስ የሚጠቀሰው አንደኛው ክለብ ነው። ለኛው ዞር ጉዳይ ስንመለከት ሰንደርላንድ እናገኛለን። ሰንደርላንድ እንግዲህ ከዓመታት ቆይታ በኋላ ወደ ፕሪምየር ሊግ እንደተመለሰ ይታወቃል። ና የአማካይ ክፍል ተጫዋች ማስፈረሙ እንደዚሁ ታውቋል። ሰንደርላንድ ሀቢብ ዲያራን ነው ማስፈረም የሚቻሉት በ30 ሚሊዮን ፓውንድ ወጪ አድርገው ነው። ይህንን የስትራስቡርግ የአምበልነት አርማ እንድናደርገው የሚጫወትን ሴኔጋላዊ አማካኝ ማስፈረማቸው እንደዚሁ ይፋ ተደርጓል። እንደሚታወቀው ጆ ቤሊንግሃም የወንድሙን የጁድ ቤሊንግሃምን መንገድ ተከትሎ ወደ ጀርመን ወደ ቡሩሲያ ዶርትሙንድ እንድዳምራ ይታወቃል። ታዲያ ሀቢብ ዲያራን በ30 ሚሊዮን ፓውንድ ማስፈረማቸው ሰንላንዶች ታውቋል። ሌላኛው ጉዳይ ከኦሊቬ ዢሩ ጋር በተያያዘ ነው። እንግዲህ ኦሊቬ ዢሩ የምን ጊዜም የፈረንሳይ ብሔራዊ ቡድን ከፍተኛ ጎል አስቆጣሪ የሆነ አስቀድሞ በሞንፔሊየ በፍራንሶ ሊገ ተጫውቶ ያለፈ የኋላ ኋላም ወደ እንግሊዝ መጥቶ በአርሰናል በቼልሲ ማሳለፊ የቻለ ከዚያም ባለፈ የእግር ኳስ ጀምበሩ መጥለቂያ ወቅት ላይ ወደ ሀገረ አሜሪካ አምርቶ በሎስ አንጀለስ ፉትቦል ክለብ ሲጫወት የቆየ ተጫዋች ነው። ታዲያ ዳግም ወደ አውሮፓ ተመልሷል። ወደ ሊል ነው። ወደ ሀገሩ ክለብ ሊል መጥቷል። እናም በአንድ አመት ኮንትራት ውል በሊል በቀጣይ ውድድር አመት የምንመለከተው ይሆናል። ይህንን ፈረንሳዊ የፊት መስመር ተጫዋች ኦሊቬ ዥሩ እንዲሁም በጣሊያንም ቆይታ እንዳደረገ በኤሲ ሚላን ቤት የሚታወሰው ጉዳይ ነው። ሌላኛው ትልቅ ጉዳይ ለውሰዳችሁ ከቪክቶር ዮኮሬሽ ጋር በተያዘ ትላንት አመሻሽ ላይ የወጣውን ዜና በተመለከተ ወደ እናንተ መረጃውን ላጋራችሁ። እንግዲህ አርሰናል በተለይ በዚህ የክረምት የዝውውር መስኮት የፊት መስመሩን ለማጠናከር ፍላጎት እንዳለው ደጋግሞ ሲገለጽ የነበረ ጉዳይ ነው። አዲሱ የክለቡ የስፖርት ዳይሬክተር አንድሬ ቤርታም ወደ ክለቡ ከመጡ በኋላ አርሰናልን በዚህ በስብስብ ጥራታቸው ውስጥ በትኩረት እየተንቀሳቀሱ የሚገኙት የዘጠኝ ቁጥር ስፍራ ተጫዋች ማስፈረም ላይ ነው ተጠምደው እየቆዩ የሚገኙት። በተለይ አሁን ላይ ይሄ ወርሃ ሐምሌ አርሰናል በስፋት ዝውውር የሚከውንባቸው ወቅቶች ናቸው። እናም አሁን ላይ ሐምሌ ወር እንግዲህ አንድ ብሏል። በጎርጎር ሻኔ ዘመን ቀመረ መሰረት ማለት ነው። እናም አመሻሽ ላይ ሌኪፕ የፈረንሳዊ ሌኪፕ ይዞት የወጣው መረጃ እንደሚያሳየው ከሆነ አርሰናል ቪክቶር ዮኬሬስን በተመለከተ ለስምምነት መቃረቡ ዘገባው ይዞት ወጥቷል። እናም ይህ ነው አዲሱ ዜና ከአርሰናል ጋር በተያያዘ እንደሚታወሰው፣ ባሳለፍናቸው ቀናቶቹ ከሼሽኮ ጋር በተያያዘ ነገሮችን እየተወያየ ይገኝ ነበረ። ነገር ግን ሼሽኮን በተመለከተ የተደረጉት ድርድሮች ውጤት ማምጣት አልቻሉም ነው የተባለው እንደ ቢልድ ዘገባ መሰረት ከሆነ ይጠይቁ ከነበረው ከ70 ሚሊዮን ዩሮ እስከ 100 ሚሊዮን ይፈልጋሉ የብዜሾች ነበር ሲባል ነበረ። ነገር ግን የዋጋ ተመኑን ወደ 70 ሚሊዮን ዩሮ ዝቅ አድርገዋል የሚል ዜና ይዞቶ ነበረ ቢልድ። ነገር ግን አሁንም ከዚያ ከሚጠይቁት ገንዘብ ዝቅ ማለት እንዳልቻሉና ድርድሮችም በጥሩ መንገድ መቀጠል አልቻሉም። ስለዚህ አርሰናል ፊቱን ወደ ቪክቶር ዮኬሬስ አዙሯል የሚል ዜና እየወጣ ይገኛል እና ሚሌክፕ ዘገባ እንደሚያሳየው ከሆነ በቃል ደረጃ ከስፖርቲንግ ሊዝበን ጋር ለመስማማት አርሰናል ተቃርቧል የሚል ዜና እንደዚሁ ስመለከት ነበረ። እንግዲህ የኮሬሽን በተመለከተ ሌላኛው ጉዳይ ከዚህ ጁላይ አንድ ከገባ በኋላ ማለት ነው ሀምሌ አንድ ከገባ በኋላ በዚህ በውሉ ላይ ማለት ነው የ60 ሚሊዮን ዩሮ ውል ማፍረሻ ብቻ እንዳለው ተጫዋቹ ያሳያል። በጣም የተወሳሰበ ጉዳይ ነው። ደጋግመን በዝውውሩ ወቅቶች ላይ ስለሱ ሀሳቦችን አንስተናል። አንድ ዓመት የሚቆይላቸው ከሆነ ፈላጊ ክለብ ከመጣ የሚሸጡትን የዋጋ ተመን ተነጋግረው እንደነበረ ነው ዘገባዎች የሚያሳዩት። ነገር ግን የክለቡ ፕሬዚዳንት ቫራንዳስ እንደሚናገሩት ነገር ከሆነ እኛ ያልነው በዚህ ያክል የዋጋ ተመን እንሸጣለን የሚል ቃል አልገባንም። ነገር ግን ከመቶ ሚሊዮን ዩሮ ዝቅ ባለ ዋጋ እንደምንሸጠው ነው ያወራ ነው። ዋጋውን አልነግራችሁም፣ ነገር ግን ተጫዋቹ ራሱ ያውቀዋል የሚል ሀሳብ ሰጥቷል። ከዚያም ባለፈ የብዙዎች ጥያቄ እድሜው ገፍቷል የሚል ሀሳብ በማንሳታቸው ምክንያት ቫራንዳስም ሀሳባቸውን ሰጥቷል። በቅርቡ እንደነ ዙቢመንዲ ያሉ ተጫዋቾች፣ ማቴዎስ ኩኛ ለእሱ እድሜ የቀረቡ ተጫዋቾች አምሳና ስልሳ ሚሊዮን ፓውንድ ወጥቶባቸው እየተዘዋወሩ ይገኛሉ። እናም የጠየቅነው ገንዘብ ተገቢ ነው በሚል ሀሳባቸውን ሰጥቷል። ቪክቶሪዮ ጎሬሽ ግን ለክለቡ አንድ ነገር እንደተናገረ ነው የሚገለጸው። ተጫዋቹ ዳግም በስፖርቲንግ ሊዝበን ማሊያ የመጫወት ፍላጎት እንደሌለው ያውም ፈላጊ ክለቦች መጥተው እነርሱ የሚመልሷቸው ከሆነ ይቅር እንደማይላቸውና ልቡ እንደሚሰበር እንደነገራቸው እንግዲህ መረጃዎች ሲወጡ እንደነበረ ይታወቃል። የትላንት አመሻሹ የሌኪፕ ዘገባ እንደሚያሳየው ከሆነ አርሰናል ከክለቡ ጋር በቃል ደረጃ ለመስማማት መቃረቡን ዘገባዎች እየወጡ ይገኛሉ። እና አሁን ላይ ባለፉት ጊዜያቶች ከሸሹ ጋር የነበረው ድርድር ውጤታማ መሆን እንዳልቻለ ነው እንደዚሁ ዘገባዎች የሚያሳዩት። ውጤታማ ያልሆነበት ምክንያትም ከዝውውሩ ዋጋው ከዚያም ባለፈ ከሳምንታዊ ደሞዝ ዋጋውም አንጻር እንደሆነ መረጃዎችን ስመለከት ነበረ። እንግዲህ የአዲሱ ዜና ቪክቶር ዮኮሬሽ በተመለከተ አርሰናል ከክለቡ ጋር ለመስማማት መቃረቡ ዘገባዎች እየወጡ ይገኛሉ። ወደ ማንቸስተር ዩናይትድ ዜና ለውሰዳቸው። እንዲህ ማንቸስተር ዩናይትድ ሌላኛው በዚህ የክረምት የዞር መስኮት ክለቡን ለማጠናከር በንቃት እየተሳተፈ ከሚገኙ ክለቦች መካከል አንደኛው ነው። የማቴዎስ ኩኛን ዝውውር አጠናቋል። ብሪያንን ቤሞ አሁን ከክፍያ ጋር በተገናኘ ከዚያም ባለፈ ከ62.5 ሚሊዮን ፓውንድ በላይ ከፍ ያለ ገንዘብን ብሬንትፎርዶች እንደሚፈልጉ የክለቡ የስፖርት ዳይሬክተር ሀሳቡን ሰጥቷል። ምክንያቱም ተጫዋቹ የእኛ ወሳኝ ተጫዋች ነው፣ ስለዚህ የተሻለ ገንዘብ እንፈልጋለን የሚል ሀሳብ ሰጥቷል። ከዚህ በተጨማሪ አሁን ላይ በአማካይ ክፍል ላይ ከብሩኖ ፈርናንዴዝ ጋር የሚጣመር ጥሩ አማካኝ ይፈልጋሉ ነው እየተባለ የሚገኘው ቀይሴ ጠናቱ። ምክንያቱም አሁን ላይ ብሪያን ቤሞ ዝውውር ከተጠናቀቀ ከአጥቂ ጀርባ ላይ ማቴዎስ ኩኛና ብሪያን ቤሞ እንደሚጠቀሙ ይታሰባል ሩበን አሞሪም ነገር ግን በዚህ በስድስት ቁጥር ስፍራ ላይ ከካስሚሮና ከማኑኤል ጋርቴ በተሻለ መንገድ ጥራት ያለው ተጫዋች ይፈልጋሉ በሚል ዘገባዎች እየወጡ ይገኛሉ። ትናንት አመሻሽ ጀምሮ አንድ ዜና ሲወጣ ነበረ። በጣሊያን ሴሪያው ክለብ በኢንተር ሚላን እየተጫወተ የሚገኘው ዴቪድ ፍራቴሴን ለማስፈረም ማንቸስተር ዩናይትድ ፍላጎት እንዳለው ዘገባዎችን ተመልክቻል። የሃያ አምስት ዓመት ጣሊያናዊ አማካኝ አስቀድሞ በጣሊያን ክለቦች ወደ ኢንተር ሚላን ከመጣቱ በፊት በሞንሳ ከዚያም ባለፈ በሳሱ ውሎ አቅሙ ያስመለከተ ተጫዋች ነው። አሁን ላይ በኔራ ዚሮዎቹ ቤት ሲያስፈልግ በአስፈላጊ ሰዓቶች ላይ ጉል እያስቆጠረ ይህንን ደጋግሞ በሙኒክ ጨዋታም ላይ ስንመለከት ነበረ። እናም ይህንን ተጫዋች ዴቪድ ፍራቲሲን ለማስፈረም ቀይ ሰይጣናቱ ፍላጎት አላቸው በሚል ዘገባዎች ወጥቷል። ጥሩ ነገር ምንድነው ኢንተርሚላን ኢንተር ሚላን የመሸጫ ዋጋ ተመናቸውን መቀነሳቸው ነው። ዘገባዎች የሚያሳዩት ኢንተር ሚላን ከ43 ሚሊዮን ፓውንድ ወደ 30 ሚሊዮን ፓውንድ ዝቅ እንዳደረጉ የፍራቴሲን የመሸጫ ዋጋ ነው የተነገረው። ስለዚህ የአማካይ ክፍሉን ጥራት መጨመር የሚፈልገው ማንቸስተር ዩናይትድ ፍራቴሲን ለማስፈረም ነገሮችን በቅርበት እየተተታተለ እንደሚገኝ እንዲሁ ዘገባዎች በስፋት እየወጡ ይገኛሉ። በነገራችን ላይ ከእርሱ አስቀደሙም በተለይ ከተለያዩ ተጫዋቾች ጋር ስሙ ሲነሳ ነበረ። ማንቸስተር እንደ ክለብ በተለይ ከፉልሃም ወደ ባየር ሙኒክ ያመራው ጆዋ ፓሊና፣ ቪንሰንት ኮምፓኒ ተመራጭ ተጫዋች መሆን አልቻለም እናም እርሱም በውሰትም ለማምጣት እቅድ እንዳላቸው ሲገለጽ ነበረ ከዚያም ባለፈ አዳም ዋርተንንም እንደዚሁ ፍላጎት አላቸው የሚል ዘገባዎችንም ተመልክቻለሁ ከዚህም ባለፈ ኒዲ እንዲ ይህንን ተጫዋችም እንደዚሁ የውል ማፍረሻው ዝቅ ብሏል ወደ ሻምፒዮንሽፕ ከወረደ በኋላ ሌስተር ሲቲ እርሱም ለማስፈረም እቅድ ያላቸው ሲባል ነበር አርዶን ጃሻሪም እንደዚሁ ይህን ስዊዘርላንዳዊ አማካኝ ከክለብ ሩዥ ፍላጎት አለው ሲባል ነበር ነገር ግን ተጫዋቹ አሁን ላይ ቦርሲያ ሩፍም እንድም እርግጥ ፍላጎት ነበረው። የተጫዋቹ ምርጫ ግን ወደ ኤሲ ሚላን መዘዋወሩ እንደሆነና አሁን ግን ከዚህ የተሻለ ገንዘብን እንደሚፈልጉ ክለብ ልጆች አሳውቀዋል የሚል ዜና ወጥቷል። እናም ወቅታዊ ጉዳይ ማንቸስተር ናይትድ ዴቪድ ፍራቴሴን ለማስፈረም ከኢንተር ሚላን ፍላጎት አሳድሯል የሚል ዜና በስፋት እየወጣ ይገኛል። እዚያው ጣሊያንን ቆይና ዩቬንትስን በተመለከተ አዲሱን ዜና ላደርሳችሁ። አሮጊቷ ፊት መስመሯ ማጠናከር ትፈልጋለች። ምክንያቱም አስቀድሞ በቲያጎ ሞታም ሆነ በኢጎር ቱዶር ተመራጭ ተጫዋች አልሆነም። ዱሳን ቭላሆቪች የተጫዋች የዚህ ፎክሲን የሚሉት ተጫዋች ነው። የሳጥኑ ውስጥ ቀበሮ በሚል የሚያነሱት ተጫዋች ነው ዱሳን ቭላሆቪች ከዚያ ባለፈ በሊንክ አፕ እየተመለሰ መጫወት እንግዲህ አቅሙ ላይ ጥርጣሬ አለና ነገር ግን ቲያጎ ሞታም ሆነ ኢጎር ቱዶር በተለይ በባክስሪን የሚጠቀም አሰልጣኝ ኢጎር ቱዶር። ስለዚህ ምርጫው የሚታትር ሩጫ ላይ የማይታማ ፕሬስ የሚያደርግ ተጫዋችን ይፈልጋል። ስለዚህ አሁን ላይ አዲስ የፊት መስመር ተጫዋች ይፈልጋሉ። ምክንያቱም ራንዳል ኮሎሞዋኒ በውሰቱል ነው እየመጣው ከፒጄ። ስለዚህ የመቆየት እድሉ አሁን አሳሳቢ ነው። ስለዚህ ዮናታን ዴቪድን ለማስፈረም በነፃ ተቃርበዋል ዩቬንቱስ። እድሜው 25 ላይ የደረሰ ይህ ካናዳዊ ተጫዋች እንደሚታወቀው በሌል ስኬታ ማመታት እና ያሳለፈው በፍራንስ ሊገ። ነገር ግን አሁን ላይ ወደ ጣሊያን አምርቶ ለዩቬንቱስ ፊርማውን ለማኖር እጅግ እንደተቃረበ መረጃዎች ወጥቷል። የግል ጉዳዮችን ለመቋጨት ድርድሮች በላቀ ሁኔታ ላይ እንደሚገኙ ዘገባዎች እያሳያሉ። ሌላኛው ከአርሰናል ጋር የወጣውን ሌላኛውን ዜና ልንገራችሁ። አርሳልን በተመለከተ በተለይ ፊት መስመሩን ጥራት ባለው መንገድ ማጠናከር ይፈልጋል። አርሰናል እንደ አማራጭ ከያዛቸው ተጫዋች መካከል ኤብሪቺ ኤዜ አንደኛው ነው። እንዲያውም ባለፈው ሳምንት መጨረሻ ከተጫዋቹ ወኪሎች ጋር አርሳል ስለመወያየቱ እርግጥን ይፋዊ ጥያቄ አላቀረበም፣ ማውራቱ ግን ሲገለጽ ነበረ። የተጫዋቹ የሚመሸጭ ዋጋ እስከ 60 ሚሊዮን ፓውንድ ድረስ ሊደርስ እንደሚችል ከዚያም ከፍ ሊል እንደሚችል እስከ 68 ሚሊዮን ፓውንድ ፓላሶች ሊጠይቁ እንደሚችሉ ነበር ሲገለጽ የነበረው ነገር ግን ምናልባት በአንድ ጊዜ እንኳን ክፍያው ባይከፈል በተለያዩ በተርም ክፍያው ለመክፈል የሚችልበት አማራጭ ሊቀርብለት እንደሚችል ተነግሯል። ቶትናሞችም የተጫዋቹ ፈላጊ ናቸው፣ ነገር ግን አሁን ይበልጥ ወደ መሐመድ ክዱስ አዙሯል ፊታቸውን ሊሉ አይቶቹ እናም የኢዜ ጉዳይ ሲነሳ ነበረ። በተጨማሪ ደግሞ ትላንት አመሻሻል ላይ የወጣው ዜና ኖኒማድ ዊኬል ለማስፈርም አርሰናል ከተጫዋቹ ጋር እንግዲህ ፎርማል ባልሆኑ መንገድ አውርቷል እንደተነጋገሩ ዘገባዎች ያሳያሉ። እንግዲህ ቸልሲዎች ምናልባት አሁን የመስመር ተጫዋቾቹን እያስፈርሙ ይገኛሉ። እንግዲህ ጀሚ ጊተንስን አስፈርመዋል። አሁንም በቀጣይ ማሊክ ፎፋንም ፍላጎት አላቸው እየተባለ ይገኛል። ስለዚህ ሌሎች ተጫዋች ማስፈረም ከቻለ ቸልሲ ኖኒ ማዶኬን እንዲለቅ ሊፈቅድለት ይችላል። እናም ኖኒ ማዶኬን ለማስፈረም አርሰናል ፍላጎት እንዳለው ዘገባዎች ያሳያሉ። ሌላኛው ትልቁ ጉዳይ የሮድሪጎ ጉሽ ጉዳይ ነው። ይህ ብራዚላዊ መስመር ተጫዋች እንደሚታወቀው በሪያል ማድሪድ ጋር የወደፊት ዕጣ ፈንታው እስካሁን አልታወቀም። ይባስ ብሎ አሁንም ለተካታይ አራተኛ ጊዜ ቋሚ ተሰላፊ መሆን አልቻለም ከእርሱ ይልቅ ጎንዛሎ ጋርሲያን ምርጫው አድርጎ ጃቢ አሎንሶ የተጠቀመ ነው የሚገኘው ይህን ተከትሎ አሁን ልቦናው ሳይሸፍት አይቀርም የሚል ዜና እየወጣ ይገኛል ትልቁ ጥያቄ ግን ሪያል ማድሪድ ተጫዋቹ እንኳ መልቀቅ ቢፈልጉ የሚጠይቁት የመሸጫ ዋጋ ተመን ነው ወደ 90 ሚሊዮን የሚጠጋ ገንዘብ ከዙሩ እንደሚፈልጉ ነው መረጃዎች የሚያሳዩት እናም በቀጣይ አርሰናል የትኛውን የመስመር ተጫዋች ለማስፈረም ይፋዊ ጥያቄ ያቀርባል የሚለው ትልቁ ጉዳይ ነው ነገር ግን አሁን ላይ ከሶስት የመስመር ተጫዋቾች ጋር ስሙ እየተነሳ ይገኛል። አርሰናል ሮድጎ ጌሽ፣ ኤብሬቺ ዜ ና ከዚያም ባለፈ ኖኒ ማድዌኬ ጋር በተያያዘ ስማቸው በጥብቅ እየተነሳ ነው የሚገኘው። የመጨረሻውን ጉዳይ ላንሳላችሁ። እዚያው ለንደን እንቆይና ክሪስታል ፓላስ እንመለከት። እንግዲህ ክሪስታል ፓላስ ተጫዋቾቻቸውን እየተነጠቁ ይገኛሉ። አስቀድሞ ባለፈው ወድር አመት ማይክል ኦሊሴን ወደ ባቫሪያኖቹ ቤት ያመራ ተጫዋች ነው። አሁን ላይ ኤብሪቺዜ ስሙ ከዙ ጋር ይነሳል ላኛው ማርክ ጉሂ ነው። ይህ ተከላካይ ስፍራ ተጫዋች በተለይ በሊቨርፑል በጥብቅ እየተፈለገ የሚገኝ ተጫዋች እንደሆነ መረጃዎች ያሳያሉ። ምክንያቱም ጃረል ኳንሳ ወደ ሊቨርኩሰን ያመራል። ስለዚህ እርሱን ለመተካት የግድ ጥሩ ተከላካይ ማስፈረም የሚኖርባቸዋል ሊቨርፑሎች፣ እና ማርክ ጉሂን ለማስፈረም ፍላጎት አላቸው ነው የተባለው። እርሱን ለመተካት በማሰብ ይመስላል። ፊታቸውን ወደ ፖርቱጋል አማትረው ተከላካይ ለማስፈረም ኦስማን ዲያሞንዴ ለማስፈረም ተስማምተዋል የሚል ዜና እንግዲህ ኤ ቦላ ይዞት የወጣው የፖርቱጋል የዜና አውታር ስመለከት ነበረ። ወደ 47 ሚሊዮን ፓውንድ የሚጠጋ ገንዘብንም እንደሚከፍሉ ክሪስታል ፓላሶች ተነግረዋል። እናም የማርክ ጉ ምትክ አድርገው ለማሰብ ነው ይህንን ተጫዋች ለማስፈረም መስማማታቸው የተገለጸው። እናም ክሪስታል ፓላስ ከወዲሁ ተተኪያቸውን እያዘጋጁ ያለ ይመስላል። እና አዲሱ ጉዳይ ከፓላስ ጋር በተገናኘ ይህ ነው። ሌሎቱ ቆይታችን ይህን ይመስል ነበረ። የተከበራችሁና የተወደዳችሁ ተመልካቾቻችን ተፈራ ታመነ ከእናንተ ጋር ቆይታ አድርግ ያለው የዕለቱ ቆይታችን ይመስል ነበረ። መልካም ጊዜን ተመኝቻለሁኝ። ሰናይ ቆይታ።